እናንተ ፊታችን ላይ ይሄ ሁሉ ቆሻሻ አለ ያስባለኝ ቦታ ነው ዛሬ ይዣችሁ ሄደው። ሰላም ደህና ናችሁ? ማኪ ነኝ። ማዲያ፣ ጥቋቁር ነጠብጣብ፣ ብጉር፣ የብጉር ጠባሳ እንዲሁም ደግሞ ጠቀሙትና ፊታችሁም የሚያስፈልገው ነገር ሳይገጣጠም ቀርቶ ፊታችሁ የተበላሸ፣ በተለያየ ነገር ፊታችሁ የተበላሸ ሰዎች ይህንን ቪዲዮ ማየት አለባችሁ። ዛሬ ሄድኩትኝ ፒኮ ስኪን ኬር የሚባል ቦታ ነው። ብዙዎቻችሁ ቤቲ ልታቋት ትችላላችሁ። አሁን ግን የራሷን ከፍታ የብዙ ዓመት ኤክስፐሪንስድ እና ብዙ ሰርተፍኬቶችን ያገኘች ልጅ ነች። እና እሷ ጋር ሄድኩት ፊቴን። ለመጀመሪያ ጊዜ ነው ፌሻል የምሰራው። እንደምታዩት ብዙ ብጉር ምናምን የለኝም። በእርግጥ ግን ጥቋቁር ነጠብጣቦች እንዲሁም ደግሞ ፊቴንም ደግሞ በየወሩ መንከባከብ ስለምፈልግ ነው ፌሻል መጀመሪያ የፈለግኩትኝ። እና እኔ ሁልጊዜ ለመሰራ ሳስብ የሚያሳስበኝ ነገር አለ እናንተን ያሳስባችሁ አያሳስባችሁ አላውቅም ግን ቆዳዬ ሴንሲቲቭ ስለሆነ ለሚሰሩት ነገር ጥንቃቄ ንጽህና ይኖረዋል ወይ ኮንታሚኔሽን ያስፈራኝ ነበር እና ፒኮኖ ስኪን ኬር ሄዳችሁ ግን ምንም ነገር ይሄ ነገር አያሳስባችሁም ምክንያቱም የምትጠቀምላችሁ ነገሮች በጣም ኦሪጂናል የሆኑ ነገሮች ነው እንዲሁም ደግሞ አምፓክ እያደረገች ነው ስትሰራኝ የነበረው ኔን እያንዳንዱ ነገር አምፓክ እያደረገች እያየሁኝ ነው። ምንም አይነት ኮንታሚኔሽን አያሳስባችሁም። ከእንደገና ንጽህናውን የጠበቀ ነው። ከዛም በላይ ደግሞ በጣም ያስደሰተኝ ነገር ቃላችሁ፣ ስኪንኬር ላይ የኮሪያ ምርቶች በጣም አንደኛ ናቸው። የኮሪያና የለንደን ምርቶች ነው የምትጠቀመው እና እነሱን ምርቶች በመጠቀም እንግዲህ እንደዚህ ፊቴን ፏ እያደረገች ልኝ ነው ማለት ነው። እና ሴቶችም ሆናችሁ ወንዶች ቆዳችሁን የቆዳችሁን ጤና መንከባከብ ይኖርባችኋል። በጣም አውራሽ ብዙ አውርተሻል አለችኝ፣ ና አፌን እንደዚህ ዝግት ታረገችብኝ። ይህ ነገር በጣም ነው ደስ የሚለው። እንደነገር ኳችሁ የኮሪያ ስኪን ኬር ፕሮዳክቶች ነው የምትጠቀመው። እነዚህ ላይት ደግሞ እዚህ ጋር በቃ ተኝቼ ነበረ ባጠይቁኝ። እነዚህ ላይቶች ራሳቸው የራሳቸው ጥቅም አላቸው። ግሪን ሲሆን ሬድ ሲሆን፣ ብሉ ሲሆን፣ የተለያየ ጥቅም ነው ያላቸው። እስቲ እናንተ ፊታችሁ ላይ በምንድን ነው እየተቸገራችሁ ያላችሁት? በብጉር በብጉር ጠባሳን፣ ወይስ በጥቁር ነጠብጣብ? እስቲ በምንድን እየተቸገራችሁ ያላችሁት ኮሜንት ላይ ጻፉልን። ከዛ ቫይታሚን ሲን አደረግኩኝ። ከዛ ሰንስክሪን ያደረገችልኝ። ሁሉም እንደነገርኳችሁ ኦሪጂናል ፕሮዳክቶች ናቸው። ሁለተኛው ቀን ሶስተኛው ቀን ደግሞ በጣም ነው ግሎ የሚያደርገው ፊታችሁ እኔ ስላየሁት ነው የምነግራችሁ ተሰርታችሁ ከጨረሳችሁ በኋላ ደግሞ ለፊታችሁ አይነት የሚሆን ፕሮዳክት ሪኮመንድ ታደርጋችኋለች እንደ ዛይን ሰርቪስ መጠቀም ከፈለጋችሁ እንግዲህ የት መሄድ እንዳለባችሁ እየነገርኳችሁ ነው ፒኮ ስኪንኬር አንደኛ ምርጫ አድርጉ ማኪን ብላችሁ ከሄዳችሁ ደግሞ ዲስካውንት ይኖራችኋል ማለት ነው የእኔ ፊት እንዴት እንደፈካ ማየት ትችላላችሁ ስለዚህ አድራሻውን አስቀምጥላችኋለሁ ባይ